ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለእለተ ማክሰኞ ጥቅምት 25 2018 ዓመተ ምህረት የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። መረጃዎቹን አሰናድቶ ወደ እናንተ በማድረስ ገዛ ሄንዱ ላይ ካሜራ ባለሙያችን ፍቃድ ወለተን ሳይ ከኛ ጋር ቆይታ ያደርጋል። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድዘልቁ የአክብሮት ግብዣችን ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድንን የተመለከተውን መረጃችን እናስቀድማለን። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ሴካፋ ዞን ከ17 ዓመት በታች የአፍሪካ ዋንጫ የማጣሪያ ውድድር ዝግጅትን እያከናወነ ነው የሚገኘው። ስድስተኛ ቀኑ ላይ ይገኛል ብሔራዊ ቡድኑ። እንግዲህ ይህንን ውድድር ለማድረግ ደግሞ ቀናቶች ብቻ ናቸው የሚቀሩት። ስለዚህ ጠንካራ ዝግጅት ለማድረግና በውድድሩ ላይ ደግሞ እንደዚሁ ውጤታማ ለመሆን የተለያዩ ስራዎችን እየሰራ እንደሚገኝ ነው የተገለጸው። በዛሬው በነበራቸው ልምምድ ላይ እንደዚሁ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚደንት አቶ ኢሳያስ ጅራ እንደዚሁ ተገኝተው በስታዲየም በልምምዳቸው ላይ ተገኝተው ታዳጊዎችን አበረታተዋል ተብሏል። ሌሎችም የኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈጻሚዎችና የጽህፈት ቤቱ ኃላፊ አቶ ባህሩ ጥላሁን ስለመገኘታቸው ያገኘነው መረጃ ያመለክታል። እንግዲህ ስድስት ስድስት ሀገራት ኢትዮጵያን ጨምሮ በጥቅሉ የሚሳተፉበት ይህ የሴካፋ ከ17 ዓመት በታች ብሔራዊ ቡድን ሁለት ምድቦች አሉት። ምድብ አንድ ላይ አዘጋጀው ሀገር ኢትዮጵያ፣ ሶማሊያ፣ ኬንያ፣ ሳውዝ ሱዳን እና እንደዚሁ ሩዋንዳ የተደለደሉ ናቸው። ምድብ ሁለት ላይ ደግሞ እንደዚሁ ዩጋንዳ፣ ታንዜኒያ፣ ጅቡቲ፣ ሱዳንና ብሩንዲ ሆነዋል ማለት ነው። እንግዲህ ጨዋታው ቀደም ሲል እንደገለጽኩላችሁ ህዳር ስድስት በኢትዮጵያ አስተናጋጅነት ጅማሮውን የሚያደርግ ነው የሚሆነው። ይህ እንግዲህ የሻዶ ቡድን ወይም ደግሞ የተስፋ ቡድኑ በኢትዮጵያ ብሔራዊ ቡድን ለሚቀጥለው የኢትዮጵያ ብሔራዊ ቡድን ግንባታ ትልቅ አበርክቶ እንደሚኖረው ነው በእግር ኳሱ ሊቃን እንደዚሁ የታመነበት ማለት ነው። እና የኢትዮጵያ እግር ኳስ ፌዴሬሽንም እዚህ ከ17 ዓመት በታች ብሔራዊ ቡድን ላይ ብዙ ነገሮችን ኢንቨስት እያደረገ ተተኪ ስፖርተኞችን ለማግኘት እየሰራ እንደሚገኝ በተደጋጋሚ እየገለጸ ነው የሚገኘው። የበለጠ እንግዲህ ይህንን ፍሬ የምንመለከትበት ውድድር ይሆናል ተብሎ ነው እየተገለጸ የሚገኘው ማለት ነው። ወደ ሌላው የሀገር ቤት ስፖርታዊ መረጃችን ስናልፍ የአትሌቲክስ መረጃ ጃን እናገኛለን። አርባ ሶስተኛው የጃን ሜዳ ሀገር አቋራጭ ውድድር የፊታችን እሁድ እንደዚሁ ጥቅምት 3 2018 ዓ.ም በጃን ሜዳ የሚከናወን ነው የሚሆነው። ይህ የውድድር መድረክ እንግዲህ በኢትዮጵያ አትሌቲክስ ፌዴሬሽን አዘጋጅነት ከሚከናወኑ ወይም በላይነት ከሚዘወሩ የአትሌቲክስ ውድድሮች መካከል አንደኛው እንደሆነ ይታወቃል። በጣም አንጋፋ ነው። ትልልቅ የሀገራችን ባለውለታዎች ትልልቅ በዓለም አደባባይ እየተመለከት ናቸው። በሁለቱም ጾታ ትልልቅ አትሌቶች የወጡበት እንደዚሁ ውድድር እንደሆነ ይታወቃል። አሁን ለዚህ ውድድር እንደዚሁ የሚያበቃቸውን ልምምድ እያደረጉ ዝግጅት እያደረጉ ውድድሩን ለማከናወን እንግዲህ በዝግጅት ላይ እንዳሉ አንዳንድ ክለቦችና ተቋማት እየተገለጸ ነው የሚገኘው የኢትዮጵያ ስፖርት አካዳሚ አትሌቶቹን ውጤታማ ለማድረግ የተለያዩ የዝግጅት ስራዎችን እየሰራ እንዳለ መረጃዎች እየጠቆሙ ነው የሚገኘው ማለት ነው። ሌሎችም ክለቦችና እንደዚሁ በግል ውድድሩ ላይ የሚሳተፉም አትሌቶች ውድድራቸውን የሚያከናውኑ ይሆናል። በ6 ኪሎ ሜትር በሴቶች እንደዚሁም ከ20 ዓመት በታች በሴቶች ውድድሩን ያከናውናል ተብሎ እየተነገረ ነው የሚገኘው ማለት ነው። ኢትዮጵያ ስፖርት አካዳሚን በተመለከተ ማለት ነው። ለሁሉም እንግዲህ ከአራት ቀናቶች በኋላ በጃን ሜዳ 43ተኛው የሀገር አቋራጭ ውድድር የሚከናወን ነው ነው የሚሆነው። የሀገር ቤት ስፖርታዊ መረጃዎቻችንን እዚህ ላይ ገታ እናደርጋለን። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ መረጃዎቻችን የምናቀና ነው የሚሆነው። አሁንም ናሁ ቴሌቪዥንን ናሁ ስፖርትን ምርጫችሁ አድርጋችሁ እየተከታተላችሁን ስላላችሁ እናመሰግናለን። ተመልሰ እንመጣለን፣ ከመልዕክቶች በኋላ። ካሽጎ የትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ። ማስተርና ቪዛ ካርዶን በመጠቀም ከአምስት እስከ 20 ሺ ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ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 ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርቱን እየተከታተላችሁ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርት አብይ መረጃዎችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ከባህር ማዶ የተለያዩ መረጃዎችን ወደ እናንተ እያደረሰን ቆይታ የምናደርግ ይሆናል። ዛሬ ምሽት የታላቁ የአውሮፓ ቻምፒየንስ ሊግ የውድድር መድረክ አራተኛ ጨዋታዎች የመጀመሪያ ሊግ ፌስ የሚከናወኑ ነው የሚሆኑት በአውሮፓ የተለያዩ ከተማ ስቴዲየሞች ከሚከናወኑ ተጠባቂ ዘጠኝ ጨዋታዎች መካከል የበለጠ ትኩረት የሳቡት ጨዋ ጨዋታዎች ይጠቀሳሉ። ምሽት 2 ሰዓት ከ45 ሲል ነው ጨዋታዎቹ ጅማሯቸውን የሚያደርጉት ምሽት 2 ሰዓት ከ45 ላይ ከሚደረጉ ጨዋታዎች መካከል አንደኛው እንግዲህ የጣሊያኑ ክለብ ናፖሊ በሜዳው ዲያጎ አርማንዶ ማራዶና ስቴዲየም አይንትራ ፍራንክፈርትን የሚያስተናግድበት ጨዋታ እንደዚሁ ይገኛል። እዚህ ጨዋታ ለማሸነፍ ሁለቱም ሶስት ሶስት ነጥብ አላቸው። በዚህ ጨዋታ ላይ አሸናፊ ለመሆን እና ነጥባቸውን ወደ ስድስት ከፍ ለማድረግ ከተቻለ እንደዚሁ የመጀመሪያውን የሊግ ፌክስ ከመጠናቀቁ በፊት ከአንድ እስከ ስምንት ከሚገኙ ክለቦች ውስጥ ስማቸውን ለማስበር እና ከፕሌኦፍ ወይም ከጥሎ ማለፍ ተጨማሪ ጨዋታ ለመዳን እንግዲህ ከባድ ፍልም ያደርጋሉ ተብሎ ይጠበቃል። ነጥባቸውን የበለጠ ለማጠናከር ማለት ነው። በዚሁ ሰዓት ላይ ሌላ ተጠባቂ ጨዋታ የሚከናወን ይሆናል። የእንግሊዙ ክለብ አርሰናል ከሜዳው ውጪ ወደ ቼክ እንደዚሁ አምርቶ ስላቪያ ፕራሃን የሚገጥምበት ጨዋታ ይጠበቃል። በዚህ እንቅስቃሴ እንግዲህ አርሰናል ያለፉትን ጊዜያቶች በአውሮፓ ቻምፒየንስ ሊግ የውድድር መድረክ ሶስቱንም ጨዋታዎች በማሸነፍ ምንም ግብ ሳይቆጠርበት ጥሩ ጉዞ እያደረገ ነው የሚገኘው ማለት ነው። ስላቪያ ፕራሃ ደግሞ እንደተመለከት ነው ካደረጋቸው ሶስት ጨዋታዎች ሁለቱም ባቻ አጠናቋል አንዱን ጨዋታ ደግሞ እንደዚሁ በሽንፈት ነው ያጠናቀቀው ማለት ነው። ዛሬ አራተኛ ጨዋታቸው ምን አይነት መልክ ሊኖረው ይችላል? ምሽቱ ለሰዓት ከአርባ አምስት ሲል የአርሰናል እና የስላቪያ ብራ ጨዋታ እንደዚሁ ተጠባቂ ሆኗል ማለት ነው። በዚህ እንቅስቃሴ ላይ እንደዚሁ ከጨዋታው ውጪ የሆኑ በጉዳት ምክንያት የሆኑ ተጫዋቾች አሉ። በአርሰናል በኩል ገብርኤል ማርሲሌኒ የዛሬው ጨዋታ ጠራጣሪ ስለመሆኑ ተገልጿል። ከዛ ባለፈ በቅጣት ምክንያት ዙቢ ሜንዲ ለጨዋታው ዝግጁ አይደለም ተብሏል ወይም ደግሞ በጨዋታው ላይ የሚሳተፍ ተጫዋች ሆኗል። ቪክቶር ጆኤክሬሽን በጉዳት ምክንያት እንደማይኖር አሰልጣኝ ሚኬል አርቴታ አረጋግጧል ማለት ነው። ዛሬ እንግዲህ በአንጻራዊነት በጥሩ ሁኔታ ጨዋታውን በጥሩ ውጤት ያጅባል ተብሎ ለአርሰናል ቅድመ ግምት ተሰጥቶታል ከወቅታዊ አቋሙ ጋር በተያያዘ ማለት ነው። በዛሬው እንቅስቃሴ ላይ ዴክላን ራይስ ምናልባት ተጨማሪ ቢጫ ካርድ የሚያይ ከሆነ በጨዋታው በቀጣይ ወሳኝ ጨዋታ አለባቸው። በዚህ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ ከባየር ሙኒክ ነው የሚጫወቱት እና ለዚህ ጨዋታ ምናልባት በቅጣት ምክንያት ሊያልፈው ይችላል። እስካሁን ድረስ ሁለት ቢጫ ካርዶችን ተመልክቷል። አንድ ተጨማሪ ቢጫ ካርድ ዛሬ ምሽት የሚመለከት ከሆነ ደግሞ ለወሳኙ ጨዋታ የማይደርስበት ሁኔታ ሊፈጠር ይችላል ተብሎ መረጃዎች እየወጡ ነው የሚገኙት። ስለዚህ ምናልባት አጨዋቱን ወይም ደግሞ ኃይል የቀላቀለ እንቅስቃሴ እንዳያደርግ አሰልጣኝ ሚካኤል አርቴታ ተገቢውን እንግዲህ ምክር ይለግሰዋል ተብሎ ይጠበቃል። ካልሆነ ደግሞ ጨዋታውን አስተማማኝ ካደረጉ በኋላ አንደኛ የተጫዋቹን ጉልበት ለመቆጠብ ሁለተኛም ደግሞ ተጫዋቹን ከቢጫ ካርድ አደጋ ለመከላከል እንግዲህ ቀይሮ ሊያስወጣው የሚችልበት እድል እንዳለ እንደዚሁ ፍንጮች እየወጡ ነው የሚገኙት ማለት ነው። ሌሎች ጨዋታዎች ይደረጋሉ። ምሽት አምስት ሰዓት ላይ በኩል ተመሳሳይ ጊዜ ከሚደረጉ ጨዋታዎች መካከል በርካቶች እየጠበቁት የሚገኘው እንደዚሁ ሁለት ጨዋታዎች አሉ። በተለይ ደግሞ የእንግሊዙ ክለብ ሊቨርፑል በሜዳው አንፊልድ ሮድ የስፔኑን እና የውድድር መድረኩን አያሉን ክለብ ሪያል ማድሪድን የሚያስተናግድበት ጨዋታ ትልቅ ትኩረትን አግኝቷል። የቀድሞ የሊቨርፑል ኮከቦች ዳግም ክለባቸው ሰውን በተቃራኒ ሆነው በሚገጥሙበት እንቅስቃሴ የሪያል ማድሪዱ ጃቢ አሎንሶ ትልቅ ታሪኮችን የሰራበት ነው። አንፊልድ ሮድ ደጋፊዎችም ጥሩ ከበሬታ እንዳላቸው ይታወቃል። እዚህ አሰልጣኝ ማለት ነው ይህ ወጣት አሰልጣኝ እንግዲህ ጥሩ ጥሩ ስራዎችን ሰርቷል ከዚህ በፊት በባየር ሊቨርኩሰን የቦንደስ ሊጋውን የዋንጫ ክብር ማሳካት ከዛም ባለፈ ደግሞ በሪያል ማድሪድም ጥሩ ጉዞ ያደረገባቸውን እንቅስቃሴዎች በዓለም ክለቦች ዋንጫ ከዚያም ባለፈ ደግሞ እንደዚሁ በላሊጋው አሁን የደረጃ ሰንጠረዥን እየመራ ይገኛል። በአውሮፓ ቻምፒየንስ ሊግ ውድድር መድረክም እስካሁን ያከናወናቸውን ሶስቱን ጨዋታዎችም ሶስቱንም በማሸነፍ እንደዚሁ ከፊት ለፊት ካሉ ክለቦች መካከል አንደኛው ነው። ስለዚህ ዛሬ ምሽትም የተሻለ እድል ተሰጥቶታል ማለት ነው። ሊቨርፑል ሰሞነኛ አቋሙ ያው እንደምናውቀው በፕሪሚየር ሊጉ አሰንቢላን አሸንፉ ተሰልፏል በእርግጥ አንፊልድ ሮድ ላይ የተደረገ ጨዋታ ነው። ሁለት ለባዶ በሆነ ውጤት ማሸነፉ የሚታወስ ነው ና ወደ አሸናፊነቱ የመጣበትን ስነ ልቦና በጥቂቱም ቢሆን መልሷል። ከዛሬ ጨዋታው አስቀድሞ እንደዚህ አይነት ሁኔታዎች ናቸው እየወጡ የሚገኙት። ነገር ግን የቡድኑ አባላቶች አሁንም ተሟልቷል ማለት ያስቸግራል። ግብ ጠባቂ ዋሊሰን ቤከር በዚህ እንቅስቃሴ ላይ ወደ ሜዳ እንደማይመለስ ተገልጿል። ያው ጉዳት ላይ እንደሰነባበተ ይታወቃል። ከዛ ባለፈ እንደዚሁ የመስመር የተከላካይ ስፍራ ተጫዋቹ ፍሪምፖንግም የለም። ከዛ ባለፈ አሌክሳንደር ይሳቅም በተመሳሳይ ተመሳሳይ ለዚህ ጨዋታ ላይ ደርስ እንደሚችል ተነግሯል። ማለት ነውና የመግባቱ ነገር አጠራጣሪ ነው እየተባለ ነው የሚገኘው። እንግዲህ እንደነ ውጎ ኢኪቲኬን የመሳሰሉ ተጫዋቾች ከፊት ለፊት ይህንን መስመር ነጋክፖን የመሳሰሉ ተጫዋቾች የፊት መስመሩን ይመሩታል የቀዮቹን ተብሎ ነው እየተገለጸ የሚገኘው። እንግዲህ አሰልጣኙ ጃቪ አሎንሶን የሊቨርፑል ደጋፊያን በክብር ሲቀበሉት፣ እንደዚሁ ደግሞ ከርቶና ይሁዳ ነው እያሉ ደግሞ ስሙን ከወዲሁ መዘመር የጀመሩት ደግሞ የትሬንት አሌክሳንደር አርኖልድ ደግሞ አቀባበል በመጥፎ ሁኔታ ሊሆን የሚችልበትን ምልክት እየተመለከት እንገኛለን። እንግዲህ በአንፊልድ ሮድ ነው የሚገኙት የሪያል ማድሪድ ተጫዋቾች ማለት ነው። መጥተውም ለቀድሞ የቡድን አጋራቸው በተለይ ትሬንት አሌክሳንደር አርኖልድ የአበባ ጉንጉን አኑሯል ለዲያጎ ጆታ ማለት ነውና ነገር ግን የክለቡ ደጋፊዎች አሁንም ድረስ ጥርስ እንደነከሱበት ነው። ምክንያቱም በነፃ ዝውውር ነው ወደ ሪያል ማድሪድ ያቀናው ማለት ነው። ሊቨርፑል የውል ኮንትራቱን ለማደስ ፍላጎት ነበረው። ተጫዋቹ ግን የልጅነት እልሜ በሪያል ማድሪድ ማሊያ በነጩ መጫወት ነው የሚል ውሳኔ ማስተላለፉን ተከትሎ እንግዲህ ወደ ሪያል ማድሪድ ጥሏቸው መሄዱም የሚታወስ ነው እና ከዛ ጋር ተያይዞ ዛሬ አቀባበሉ የከፋ ሊሆንበት እንደሚችል እየተገለጸ ነው የሚገኘው ማለት ነው። ዘለግ ያሉ ዓመታቶችን የወጣትነት የታዳጊውን እድሜውን የእግር ኳስ ህይወቱን በአጠቃላይ በቀዮቹ ቤት ነው ማሳለፍ የቻለው እና ይህንን ለሪያል ማድሪድ አሳልፎ ሰጥቶናል፣ የሚል የክደት አይነት ምላሽ ለመስጠት የአንፊልድ ሮድ ደጋፊዎች የሊቨርፑል ደጋፊዎች ይህንን ለማድረግ ስለመዘጋጀታቸው ነው እየተገለጸ የሚገኘው። ለ13ኛ ጊዜ ነው ዛሬ እንግዲህ ሁለቱ ቡድኖች ጨዋታቸውን የሚያከናውኑት ማለት ነው። ሊቨርፑል አሁን ላይ እንግዲህ ያለው ነጥብ ስድስት ነው። ሪያል ማድሪድ ደግሞ ቀደም ሲል እንደገለጽኩላችሁ ሁላችሁ ሶስቱንም ጨዋታዎች ማሸነፍ ችሏል ማለት ነው እና በአጠቃላይ የእርስ በእርስ ግንኙነታቸውን ስንመለከት የበለጠ የሪያል ማድሪድ አሸናፊነት ጎልቶ ይታያል። ሊቨርፑል ግን ያው ሊቨርፑል ነው፣ አንፊልድ ሮድ ነው ሜዳው። ደግሞ ምናልባት በዚህ ጨዋታ ላይ አሸናፊነት ሂደት ሊኖረው እንደሚችል ሊቨርፑል እየተገመተ ነው የሚገኘው። በቅርቡ ያለፈው አመት ተገናኝተው ነበረ ይህንን ጨዋታ የሚያሸንፈው ሊቨርፑል እንደነበር እናስታውሳለን። ክሊያም ባፔ የፍጹም ቅጣት ምት ባመከነበት ጨዋታ ማለት ነው። ነገር ግን አሁን ደግሞ የሪያል ማድሪድ ወቅታዊ አቋም እጅግ በጣም አስገራሚ ሁኔታ ላይ ነው የሚገኘው እነ ክሊያም ባፔ፣ ቪኒ ጁኒየር ሮድሪጎን የመሳሰሉ እጅግ በጣም ፈጣን ተጫዋቾች የእግር ኳስ ክህሎታቸው እጅግ በጣም የላቀ እና አርዳ ጉለርን ማንሳት እንችላለን። ካሬስካ በጣም በርከት ያሉ ተጫዋቾች አሉና በሪያል ማድሪድ ቤት ይሄን አይነት ሁኔታ እንመለከታለን የሚሉ መረጃዎች እየወጡ ነው የሚገኙት። ሊቨርፑልም በተመሳሳይ እንግዲህ ለጨዋታው ስለመዘጋጀቱ እየተነገረ ነው የሚገኘው። ሃርን ስሎት የሁለቱ ቡድኖች ጨዋታ እንደ ሁልጊዜውም ዛሬም በጥሩ አዝናኝነቱ እና በጥሩ ፍክክር ለማድረግ ተዘጋጅተናል የሚል አስተያየታቸውን ሰጥቷል ማለት ነው ሌሎች ተጫዋቾች ይደረጋሉ እንደዚሁ የወቅቱ የአውሮፓ ቻምፒየንስ ሊግ የውድድር መድረክ ሻምፒዮናው ክለብ ፒኤስጂ በፓርክ ዴ ፕሪንስ የጀርመኑን ክለብ ባየር ሙኒክ የሚያስተናግድበት ጨዋታ ትልቅ ትኩረትን አግኝቷል። ይህም ጨዋታ እንደዚሁ ምሽት አምስት ሰዓት ላይ ከሚከናወኑ የአውሮፓ ቻምፒየንስ ሊግ ምርሀ ግብሮች መካከል አንደኛው ነው ማለት ነው። እንግዲህ አሰልጣኝ ሉዊስ ኤነሪኬ እጅግ በጣም አስደናቂ ቡድን ገንብተ አስመልክተውናል። አምና አራት የዋንጫ ክብሮችን ማሳካት ችለዋል። የአውሮፓ ቻምፒየንስ ሊግን ጨምሮ የፍሬንች ሊጓን እንደዚሁ የጣሊያን ዋንጫ ያነሱበትን ሂደት ውሳለን ዘንድሮም በተሻለ ሁኔታ የመሪ ስፍራ ላይ ነው የሚገኙት የደረጃ ሰንጠረዥን ማለት ነው። ከዚህ አንጻር ከባድ ፍልም ያደርጋሉ ተብሎ ይጠበቃል ማለት ነው። ተጋጣሚያቸው እንደዚሁ ባየር ሙኒክም በአስተማማኝ የአሸናፊነት ስነልቦና ላይ ነው የሚገኘው። 14 ጨዋታዎች አድርጎ በሁሉም የውድድር አይነቶች 14ቱንም በአሸናፊነት ማጠናቀቅ ችሏል። ሀሪኬንን የመሰለ የፊት መስመር ይዟል። ሉዊስ ዲያዝ አለ። እንደዚሁ ኒኮላስ ጃክሰንን የመሳሰሉ ትልልቅ ተጫዋቾችን የያዘው የቪሴንት ኮምፓኒው ቡድን ለዛሬውም ጨዋታ ከፍተኛ ፍክክር ያደርጋል ተብሎ እየተገመተ ነው የሚገኘው ማለት ነው። ይህም ጨዋታ ምሽት አምሳ ሲል በፓርክ ደ ፕሬንስ ጅማሮን የሚያደርግ ነው የሚሆነው። ሌሎችም ጨዋታዎች አሉ። እነዚህ ግን እጅግ በጣም የተመረጡ ናቸው በአውሮፓ ቻምፒየንስ ሊግ የውድድር ማለት ነው። አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርስና የዛሬ ዕለተ ማክሰኞ ጥቅምት 25 2018 ዓመተ ምህረት መረጃዎቻችንን የምናጠናቀቅ ነው የሚሆነው። እነሆ የምስራች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 የመጀመሪያው ያጫጨር መረጃችን መክፈቻ የሚሆነው ኬቨን ደብሮነን ይመለከታል። ኬቨን ደብሮነ እንግዲህ ወደ ናፖሊ አቀንቶ በሴሪያው እየተጫወተ እንደሚገኝ ይታወቃል። ጉዳት አስተናግዷል፣ ኢንተር ሚላንን ባሸነፉበት እንቅስቃሴ ማለት ነው። ይሄ ተጫዋች ለሚቀጥሉት አራት ወራት በጉዳት ምክንያት ከሜዳ እንደሚርቅ ተገልጿል ማለት ነው። እጅግ በጣም አሳዛኝ ነው። አሳዛኝ የሚያደርገው ደግሞ ለናፖሊ የመጫወቱ ብቻ ሳይሆን በቤልጂየም ብሔራዊ ቡድን ደግሞ በ26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ላይም የቤልጂየም ብሔራዊ ቡድን ያው ወደ ዓለም ዋንጫው ያልፋል ተብሎ ከሚገመቱ ብሔራዊ ቡድኖች መካከል አንደኛው ስለሆነ ይህንን ኮከብ የማናይበት እድል ሊፈጠር እንደሚችል ቢመለስ እንኳን ወደ ሙሉ ፊትነሱ ለመመለስ በአጭር ጊዜ ውስጥ ሊከብደው እንደሚችል እየተገለጸ ነው የሚገኘው ማለት ነውና፣ የቀዶ ጥገና አድርጓል። ስለዚህ እንግዲህ በጥሩ ሁኔታ እንደተከናወነለትና ከተባለው ቀን ባጠረ ሁኔታ ወደ ሜዳ ለመመለስ የራሱን ጥረት እንደሚያደርግ ኬቨን ደብሩይነ በመናገር ላይ ነው። ነገር ግን በአጠቃላይ ይሄ ተጫዋች እጅግ በጣም አዝናኝ፣ ለበርካታ ወጣቶች አሪያ የሚሆን መሆኑን ተከትሎ እንግዲህ ብዙዎች አዘናቸውን እየገለጹ ነው የሚገኙት። ምክንያቱም እሱን ከሜዳ ማጣት የራሳችንን የተዝናኖት ልክ ማሳነስ ነው የሚል አይነት ሀሳቤ ስላላቸው ማለት ነው እና ኬቨን ደብሮን እንግዲህ ማሰሪያው ለሚቀጥሉት አራት ወራት ከሜዳ በጉዳት ምክንያት ይርቃል የሚሉ መረጃዎች ቢቢሲን ጨምሮ የተለያዩ የመረጃ ምንጮች በማስነበብ ላይ ናቸው። ወደ ሌላ መረጃ እናልፋለን። የአሰልጣኝ ሹምሽር እንደዚሁ እየቀጠለ ነው። ምክንያቱም በየሊጋቸው ጥሩ ጅማሮ ያላደረጉ ክለቦች እንደዚሁ አሰልጣኞቻቸውን እያሰናበቱ አዳዲስ አሰልጣኞችን እየቀጠሩ ነው የሚገኙት። ወደ ተሻለ ከፍታ ያወጡናል የሚሏቸውን አሰልጣኞች በማምጣት ላይ ነው የሚገኙት። በሴሪያው ራሱ በቅርቡ ዩቬንቱስ አሰልጣኙን ማሰናበቱ እናስታውሳለን። አሁን አሁን ደግሞ እንደዚሁ ስቲፋኖ ፒዮሊ ከፊዮሬንቲና እግር ኳስ ክለብ ስለመሰናበታቸው እየተገለጸ ነው የሚገኘው። እኚህ አሰልጣኝ እንግዲህ የበለጠ ምናውቃቸው በኤስ ሚላን ቤት የሴሪያውን የዋንጫ ክብር ከ14 ዓመት በኋላ ማሳካታቸው የሚታወስ ነው። ከዛ በኋላ ደግሞ ወደ ሳውዲ ፕሮሊግ አምርቶ አልናስር እግር ኳስ ክለብን የክርስቲያኖ ሮናልዶን ክለብ እንደዚሁ ሲመሩ እንደነበረም እናስታውሳለን። እንግዲህ እንዛጊ ቡድኑን ከመረከቡ በፊት ማለት ነው። እጅግ በጣም አስደናቂ አሰልጣኝ ነበሩ፣ ውጤታማ ነበሩ። አሁን ግን ወደ ፊዮሬንቲና ከመጡ በኋላ በጣም አስከፊውን ጊዜ እየተመለከትንባቸው ነው የምንገኘው። ስምንት ጨዋታዎች አካባቢ ተሸንፈዋል እና ይሄ በጣም የወረደ ነው ማለት ይቻላል። አምና በጣም ጥሩ ጉዞ ማድረግ ችሏል ክለቡ በ ኮንፈረንስ ሊግ በአውሮፓ ኮንፈረንስ ሊግ እስከ ሰሚፋይናል ድረስ እስከ ግማሽ ፍጻሜ ድረስ መድረስ የቻለበት እናስታውሳለን። እንደዚሁ ደግሞ በሴሪያው ስድስተኛ ደረጃን ይዞ ነበር ያጠናቀቀው ማለት ነው እና ዘንድሮ ግን አጀማመራቸው በአጠቃላይ እጅግ በጣም ደካማ ነው። ፊዮሬንቲና በሴሪያው የደረጃ ሰንጠረዥም ሀያኛ ደረጃ ላይ ነው የሚገኘው እና ወራጅ ቀጠና ስፍራ ላይ ከሚገኙ ክለቦች መካከል አንደኛው ነው። ይህንን ተከትሎ ከአሰልጣኝነታቸው ስቲፋኖ ፒዮሊ ጣሊያናዊ አሰልጣኝ መሰናበታቸው ተገልጿል ማለት ነው። የዛሬ ምሽቱን ጨዋታ በተመለከተ ቀደም ሲል በተለይ የሊቨርፑል እና የሪያል ማድሪድን የጨዋታ እንቅስቃሴ በተመለከተና ተያያዥ ጉዳዮችን በመረጃ መልክ ወደ እናንተ ስናደርስ ነበረ። አንደኛው አነጋጋሪ ሆኗል። አሁን በአንፊልድ ሮድ ዙሪያ ያሉት የስቴዲየሞች የተጫዋቾችን ስቲከር እየላጡ ነው የሚገኙት። ይሄ ደግሞ እየሆነ ያለው በአንድ ተጫዋች ላይ ነው፣ ትሬንት አሌክሳንደር አርኖልድ። ለክደት ይሄ ይገባሃል የሚል ምላሽ እየሰጡት ነው የሚገኘው እና በአንፊልድ ዙሪያ የሱን ስዕል በመላጥ ወይም በማጠልሸት ሌሎች ጽሑፎችን እየጻፉበት በምስሉ ላይ እንዳሉ መረጃዎች እየጠቆሙ ነው የሚገኙት። የሊቨርፑል ደጋፊዎች ይሄ ይሁዳ ነው ፐርሶናል የሚል እሳቤ እንዳላቸውና በተጫዋቹ ላይ ትልቅ ጥላቻ እንዳላቸው እየተገለጸ ይገኛል። ይሄ የሁሉም የሊቨርፑል ያን ደጋፊዎችን ሀሳብ ነው ለማለት ይከብዳል። አንዳንዶች ደግሞ ሁለታውን ቆጥረው ረጅም ዓመታት እንግዲህ አንዳንዴ እግር ኳስ ከቦታ ወደ ቦታ የልጅነት እልም ይኖራቸዋል፣ እና ተጫዋቾች ምንም እንኳን ለአሳዳጊ ክለባቸው ረጅም ዓመት ታምነው እስከ እግር ኳስ ህይወታቸው ፍጻሜ ድረስ ለመቆየት የማይችሉበት እድል ይፈጠራል፣ ወይም ደግሞ እዚህ አይነት ፈተና ውስጥ ይገባሉ። ና አርኖልድ ሊቨርፑልን ቢወድም ነገር ግን በሪያል ማድሪድ የመጫወት ደግሞ የልጅነት እልሙ ስለነበረ ወደዛ መርቷል። ነገር ግን በምላሹ ዛሬ ከሪያል ማድሪድ ና ከሊቨርፑል ጨዋታ አስቀድመው እንደዚህ አይነት ነገር እየገጠመው ይገኛል። በስቴዲየም ደግሞ የሚኖረው ድባብ ምሽት ላይ ይጠበቃል ማለት ነው። እንግዲህ ካለን ሰዓት አንጻር፣ ክቡራትና ክቡራን ተመልካቾቻችን የመረጃ ሰዓታችንን እዚህ ላይ እናጠናቅቃለን። ስለተከታተላችሁ እናመሰግናለን። መረጃዎችን ወደ እናንተ በማድረስ ገዛ ይንዱላ፣ እንደዚሁም ደግሞ የካሜራ ባለሙያችን ፍቃዱ ወልደተንሳይ ከኛ ጋር ቆይታ አድርጓል። ተወዳጅ ናሁ ቴሌቪዥን ፕሮግራሞች የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሆንላችሁ።